በክርስቶስ የሥነ ስቅለቱ ስዕል ላይ ብዙ ጊዜ ዶሮ አብሮ ተስሎ እናያለን። ይህ ዶሮ ከምን መጣ? ታሪኩስ ምንድን ነው ምን ያህሎቻችንስ ይህንን ዶሮ ክርስቶስ ከሞት እንዳስነሳው አስር ሺህ ዓመት እንዲኖር ጌታ እንደፈቀደለት እናውቃለን ሰላም እንደምን አላችሁ ውዴ ቻናላችን ቤተሰቦች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የህማማት መታሰቢያ ሰሙነ ህማማት በሰላም አደረሳችሁ እያልን ዛሬ በክርስቶስ ስቅለት ላይ በብዛት ተስሎ የምናገኘው ዶሮ ከህማማቱ ጋር ምን እንደሚያገናኘው እንመለከታለን እስከ ፍጻሜው ድረስ እንድትከታተሉን በእግዚአብሔር ስም እያሳሰብን ቪዲዮውን ላይክ በማድረግ እንድትጀምሩ እና ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቤተ ክርስቲያን ትምህርት ውስጥ ዶሮም ስንመለከት ቀድሞ ወደ ህሊናችን የሚመጣው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት ተላልፎ እንዲሰጥ እንዳለው አይሁድም አሰቃይተው እንደሚሰቅሉት እንዲሁም እነርሱ በእርሱ እንደሚሰነካከሉ ለሐዋርያት ሲነግራቸው ቅዱስ ጴጥሮስ እኔ ፈጽሞ አልክድህም በማለቱ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በጴጥሮስ ላይ አንዲት ትንቢትም ቃል ተናገረ። ይህም እውነት እውነት እልሃለሁ ዛሬ ዶሮ ሳይጮህ ሶስት ጊዜ ትክደኛለህ የሚል ነበር። የጌታም ቃል ይፈጸም ዘንድ ጴጥሮስ ለሶስት ጊዜ ያህል ይህንን ሰው አላውቀውም፣ ከእርሱም ጋር አልነበርኩም በማለት ካደ። ጴጥሮስም በዚያ ጊዜ የዶሮን ጩኸት ሰማ። ያን ጊዜ ጴጥሮስ ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ያለውን የኢየሱስን ቃል አሰበ። ወደ ውጭም ወጥቶ የንስሐን ንባን አነባ። በዚህ በመጽሐፍ ቅዱስ ውስጥ ባለው ታሪክ መሰረት በጌታችን የስቅለት ስዕል ላይ ያለው ዶሮ ጴጥሮስን ለንስሐ የጠራው ዶሮ ነው ተብሎ የሚታመን ሲሆን ነገር ግን ይህ በሥነ ስቅለት ላይ ተስሎ የምናገኘው ዶሮ በሕማማት ወቅት በሚነበበው በግብረ ሕማም መጽሐፍ ውስጥ መጽሐፈ ዶሮ የተሰኘው ክፍል ላይ የምናገኘው የዶሮ ታሪክ ባለቤት ሲሆን ይህም ጌታችን ከሞት አስነስቶ ወደ ሊቀ ካህናቱ ግቢ የላከው ዶሮ ነው። ዶሮ ከየት መጣ? ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ በስምዖንና በአክሮስና ቤት ለእራት ከደቀ መዛሙርቱ ጋር በተቀመጠ ጊዜ አክሮስና በምንጀት የተጠበሰ ዶሮ በጌታችን በኢየሱስ ክርስቶስ ፊት አቀረበች። ይሁዳም በልቡ ጌታን አሳልፎ ለመስጠት አስቦ ከማዕዱ ተነስቶ በወጣ ጊዜ ጌታ ኢየሱስ ያንን ታርዶ ተጠብሶ በፊቱ የቀረበውን ዶሮ በጣቱ ነካው። ወዲያውም ዶሮ እንደ ቀድሞ ውህያው ሆነ። ጌታ ኢየሱስም አንተ ዶሮ ይሁዳን ከኋላው ተከተለው ደርገውንም ተመልክተህ ወደዚህ ተመለስ ብሎ አዘዘው። ያን ጊዜ ያ ዶሮ ይሁዳን ተከተለው። ይሁዳም ወደ ሊቀ ካህናቱ ገብቶ በዚህች ሌሊት ክርስቶስ የት እንዳለ አውቃለሁና አሳልፌ እንድሰጣችሁ ምን ትሰጡኛላችሁ? አላቸው። እነርሱም እርሱ መሆኑን በምናውቃለን ሲሉት ምልክትን እሰጣችኋለሁ፣ በአንገቱ ባሌታ ያለው ቀሚስ የለበሰው እርሱ ነው አላቸው። እነርሱም ሰላሳ ብርን ሰጡት። ይሁዳም ሰላሳ ብሩን እንደተቀበለ ኑ ተከተሉኝ፣ እኔ አሳልፌ ሰጣ ሰጣቸዋለሁ አላቸው። ይህንንም በሰማ ጊዜ ያ ዶሮ በሮ ጌታችን ኢየሱስ ክርስቶስ ወዳለበት ደርሶ እያለቀሰ የሆነውን በሐዋርያቱ ፊት ነገረው። ጌታችንም ያን ዶሮ የታዘዝከውን ፈጽመሃልና ወደ ሰማያት ውጣ ከዛሬ ጀምሮ አስር ሺህ ዘመን ይሁን አለው። ይህም ዶሮ በክርስቶስ በሕማማቱ ወቅት ባደረገው ሥራ በጌታችን በመድኃኒታችን በኢየሱስ ክርስቶስ የስቅለት ስዕል ላይ ተስሎ እናገኘዋለን። ውድ የቻናላችን ተከታታዮች የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም፣ እግዚአብሔር አይለያችሁ እያል በድጋሚ ቪዲዮን ላይክ ያላደረጋችሁ ላይክ በማድረግ ቪዲዮ ለሌሎች ተደራሽ እንዲሆን እንድታደርጉ እያሳሰብን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።